ሰላም ዲናችሁ በእያላችሁ በት ነገር ሰላም ነው። አሽይና አሽይና እንደላችሁ አለም ቤተሰቦች፣ ስትገቡ እንደ ልማዳችሁ ላይክ እና ሼር አሳቦቻችሁ ነው። አንተ ዶንቆሮ፣ አንተ ዶደብ፣ አንተ የሚሉ ድራማዎች ተጀምረዋል። እንግዲህ ምንም ችግር አይለጠፈብ እየተሰዳደብን እንኳ ሰላምታ ውስጥ እየገባን ህዝቡን እናዞናጋ፣ የኢትዮጵያን ህዝብ እናዞናጋ፣ የአማራን ህዝብ አዞናግተን ከዛ በኋላ ውጊያ እንጀምር የሚል ድራማ ጀምሯል። ልታምንም ላታምንም ትችላላቸው። በምንም ተአምር አሁን ትናንትና ደረፅን ምንድን ያለው? በደቡብ ትግራይ በኩል የጌታቸው ረዳ መዋቅር ስልጣኑን አላስረክብም ስላለ ዘመቻ እንጀምራለን ደቡብ ትግራይ ላል አምን አረጋይ እውነት ደቡብ ትግራይ ላይ ስልጣን ላንተ ጌቸ፣ ለራሱ ነፍሱን ማዳን አቅቶት አይደለም? እንደ ተንደፋድፎ በሪፐብሊካን ጋርድ ተአጅቦ አዲስ አበባ ድረስ እየፈረጠጠ እየመጣው ነፍሱን ማዳን አቅቶት አይደለም? እንደ የምን መዋቅር ነው ህወሓትን የሚዋጋ? የትኛው ባለስልጣን ነው በደቡብ ትግራይ ላይ ጉልቤ ሆኖ እውነት ህወሓትን ተቋቁሞ ለውጊያ የተዘጋጀ አይደለም? የለም፣ ህወሓት ዘመቻ የምትጀምረው የፈረደበት የአማራ ራያ ህዝብ ላይ ይሄን ለማዘናጋት የአማራ ህዝብ በተጠንቀቅ ቆሞ ራሱን እና ቤተሰቡን እንዳይኮላከል፣ አይዛችን ውጊያ እርስ በርሳችን እሺ፣ እኛ ከፋኖ ጋር ሰላምን ከአማራ ጋር ሰላምን ከመንግስት ጋር ሰላምናል። ምንዋጋው እርስ በርሳችን ነው። ከፋነ ጋር ተዶራችታል ይላል። ዶረጽያ ማንን፣ ጌቸው ከፋኖ ጋር አንድነት ፈጥሯል፣ አደገኛ ጥምረት ውስጥ ጎብታል ይላል። ደብረፅያን፣ ደሞ ጌታቸው ነው። ጌታቸው ደሞ ደብረፅያን ከፋኖ ጋር አደገኛ የሚባል ጥምረት ገብቷል ይላል። ይሄ ምንድ ነው? የማወጫ በር፣ የማወዛገብ የማምታታት ስራ ነው እንጂ ከህወሓት ከተጀመረች እስከ ዛሬ ኤክስፔሪንስ የላትም። የድርድር የንግግር የውይይት አንድም ልምድ የላትም። ፍላጎትም የላትም። የላትም። አሁን ከትግራይ ከኤርትራ ጋር እየሰራ ነው ለማዘናጋት ሊሆን ይችላል እኮ ንግግር ውስጥ እኮ ሊገባ ይችላል። ከኤርትራ ጋርም ከፋነሶች ጋርም እኮ ድርድር ውስጥ እንወያይ የሚል እኮ ሊኖር ይችላል። ግን ማዘናጋት እንደሆነ ግን አሻጥር እንዳለበት ግን አደገኛ አውሬዎች እንደሆነ ግን የታወቀ ነው። ለዚህ ነው በነ ደብረጽዮን በዛ በኩል ድርድር ላይ ነን ይላሉ። በነ ኢትዮ ፎረም በኩል ደግሞ ኤርትራንና የኤርትራን ህዝብ ቆሻሻ ውሻ አድጎ ይሰድባል። በዚህ በኩል አይ ከፋኑ ጋር እንነካከራል እንመካከራል ብለ ያስወራል። በዚህ በኩል ደግሞ ፋንን ጥምር ከሰን ቆሻ አሻ ብለ ደግሞ ይሰድባል። ስለዚህ ይሄ ምንድን ነው የማምታታት የማወጫ በር። በሰሜኑ ጦርነት ህወሓት እኛ የአማራን ህዝብ አንጎዳም፣ ምን ገባው አራት ኪሎ አብይ ነው እንጀ ምን ፈልገው የአማራን ህዝብ አንጎዳም ብለ፣ አማራን ግን ላሙንም፣ ከብቱንም፣ ሕፃናቱንም፣ ሴቱንም፣ ወንድንም ገላል፣ ደፍሯል፣ አሰቃይቷል፣ ንብረቱንም አውድማል፣ አቋጥሏል። በቦታው ሆነን ያየነው ስለዋለ ስለዚህ አሁንም ህወሃት ሌላ የጀመረችው ቴክኒክ ምንድነው? ኧረ እርስ በርሳች። የአሁኑ ደግሞ የሚገርም ነው። የአሁኑ ደግሞ አይ እኔ ጌታቸው ረዳ መዋቅርን ስለላ አስረክበኝ፣ ይሄ ደደብ ይሄ ደንቆሮ፣ እሱን ነው መሞታ ይላል። ከዛ ደቡብ ትግራይ እኛም ደግሞ ስልጣናችን አናስረክብም፣ ህወሃት እንዋጋለን። አሁን አረገ በጥፊ ነው ህወሃትን የምትዋጉት? ምንረት ነው ደቡብ ትግራይ። ማን ነው ለመሆኑ? የደቡብ ትግራይ አስተዳደር ማን ነው? ደቡብ ትግራይ ላይ ከህዋት ጋር ጦርነት እስከ መግጠም የሚችለው ኃይል የትኛው ኃይል ነው? ስለዚህ ይሄ ሁሉ ቀልድ ነው። ራያ ላይ ዘመቻ ይከፍታሉም የራያ ህዝብ ድንገት ባላወቀው እስኮላ በተለያዩ አቅጣጫዎች አደገኛና ድንገተኛ ውጊያ ይጀምራል። ይህን ደግሞ ህዝብ ያቅ ተዘናግታል እንዲዘናጋን አረኛ ከፋኖ ጋር ሰላም፣ ከማንም ጋር ሰላም አይደላቸው። ከፌደራል መንግስት ጋርም ሰላም አይደላቸውም። ከኤርትራ ጋርም ሰላም አይደላቸው። ከአማራ ህዝብ ጋርም ሰላም አይደላቸው። ከአማራ ክልላዊ መንግስት ጋርም ይሁን ከፋኖ ጋርም ሰላም አይደላቸው። ሰሞኑን የሶማሌ ዜና የአማራ ፋኖ አንድነት በቋራ በሚል መግለጫ ላይ ለምሳሌ የራያና የወልቃይት ጉዳይ የቅድሚያ ቅድሚያ እንሰጠዋለን ብሏል ፋኖ። ስለዚህ ህዋሃትም ደሞ በጎን በኩል የራያና የወልቃየት ጉዳይ ቅድሚያ ቅድሚያ የትግራዊ የህልውና ምንጭ ነው። አሁንም ውጊያ ምን ከፍተው መሬታችንን ልማስ መለስ ነው ብላል። ስለዚህ አንዱ ሰማይ አሮንበና ቆበ ሰማይና ምድር የሆነ ሀሳብ ይዛቸው አንድ ሆነናል፣ እኮሌ አንድ ሆነ እየሰራ ነው። አደገኛ ጥምረት ውስጥ ጎብታል። እህደን ቆረ እህደዶ እያላቸው እርስ በርሳቸው የተሰዳደቡት ሌላን ህዝብ ለመዘናጋት ነው። ድንገጠኛ ጥቃት ለመጀመር ነው። በነገራችን ላይ ህዋሃት አሁን እጅግ በጣም አብዝቶ የሚፈልገው የወልቃይትን መሬት ነው። ግን ለምንድ ነው የመጀመሪያ ውጊያ በራያ በኩል እንዲሆን የተፈቀደው? አሁን እንዳልኳቸው ደብረ ጽዮን ሰሞኑን በዘመቻ መዋቅሩን እናስመልሳለን ብሏል። ለመዋቅር ታንክና መድፍ ማሰለፍ ድሽቃና ስናዊፐር መያዝ አያስፈልግም። ነገር ግን በዘመቻ ነው ያለ። በዘመቻ መሬት፣ የትግራይን መሬት፣ የደቡብ ትግራይ እናስመልሳለን አለ። አሁን ህወሀትን መገዳደር የሚችል የትግራይ ባለስልጣን አለ ወይ? ሊኖር ይችላሉ። በነገራችን ላይ ይሄ አይኖርም አልላችሁም። ለምሳሌ ህዋሃት ሰራዊት ሲመለመል ከሆነ ብሔር እዛው ትግራይ ውስጥ የተለያዩ ብሔሮች አሉ። ልክ አማራ ውስጥ ብዙ ብሔር እንዳለ ትግራይ ውስጥም እንደዚህ አለ። ስለዚህ እነሱ ከአድዋ ሳይሆን ከራያ ዙሪያ ያሉ ትግራውያኖችን ለጦርነት እየመለመሉ እየማገዱ ስለሆነ አይ፣ ይበቃናል፣ አሁንም እናንተ በምትፈልጉት ውጊያ ውስጥ አንገባም የሚሉ ኃይሎች ሊኖር ይችላሉ። እነዚ ኃይሎች ግን ህዋሃትን ሙሉ ሰራዊትን ይዞ እንዲዋጋ የሚያደርግ አይደለም አይደለም። በራያ በኩል ደግሞ ጦርነት የሚጀምረው በወልቃይት በኩል ለማዘናጋት ነው። በወልቃይት በኩል አሁን የህዋ ትልቁ እቁድ ትልቁ መሬት ያለው በወልቃይት በኩል ነው። ስለዚህ በወልቃይት በኩል ውጊያ ቀጥታ ከመጀመር በዚህ በራያ በኩል በማዘናጋት ህዝቡን በማወናበድና እርስ በእርሳችን የምንዋጋው በሚል ኮቨር፣ ነው ኮቨር ሽፋን ነው የሚሰጥ ህዝቡን ወቅቶ ሞቱን እንዳይከላከል ዝርፊያውን እንዳይከላከል ልጆችን፣ ሴቶችን፣ እናተች፣ ሚስቶችን እንዳይከላከል ግድ የለም። እኔ እየተዋጋሁት ያለሁት መዋቅሩን አልሰጡም ያለኝ ዶር ጭንጋ እንትን ጌታቸው ጋ ነው። ጌታቸው አስር ፖሊስ የለውም። አሁን ትግራይ ውስጥ ወሬ ነው ይሄ። ለማዘናጋት የራያንዝ ልሙጮፍጮፍ ነው እንጂ በጌታቸው ረዳ የሚመራ አስር ፖሊስ የለውም ነው ብላቸ ያለው። ትግራይ ውስጥ አስር ፖሊስ ታዲያ ምንድ ነው? በዘመቻ ራያን እንይዛለን መዋቅሩን አላስረክብን እያለን ጌቸ ነው ድራማ። ላታምኑት ይችላላቸው። ይህ ሁሉ ግን ድራማ ነው። ጦርነት ይጀመራል። በነገራችን ላይ ህወሓት እንደዚህ ዘመን ጦርነት ፈርቶ ተንቆጥቅጦ ተረብድብድ አያቅ። እጅግ በጣም የፈራ ነው ይኖግራል። ደመነፍስ የሆነ ነገሮች ሊያበቃለት ሲል ደመነፍስ ራስ ይኖግራል። ደመነፍሳቸው ይኖግራቻል። እንዴት እንዋጋ? ይህን ውጊያ በምን ሰበብ እንጀምረው? አሁን ማንም የኢትዮጵያ ህዝብ ለዚህ ጦርነት ትኩረት አይሰጥም። ሁሉም በራስ አጀንዳ ስለተጠመደ ህወሃትን በዚህ ያጣ ወሃት በዚህ መግለጫ በየቀኑ ይሰማ አይሰማ ህዝቡ ይሰማል። ኢትዮጵያ ህዝብ ወሃት እንዴት ነው ቤት ወኩል ወጣ ቤት ወኩል ዊ ዶንት ኬር። ሁሉም ከራስ ጥቁም አንጻር ነው። ያ የኤርትራም መንግስትና ህዝብ የህወሃትን ጉዳይ ከራስ ጥቁም አንጻር ነው። ያው ያማራ ህዝብም ቢሆን ከራስ ጥቁም አንጻር ነው። ያ መንግስቱም ቢሆን እንደዚህ ነው። ስለዚህ ህወሀት ያው አላርፍ ያለችው ጣት እንደሚባለው አላርፍ በማለቱ ምክንያት እቺ ኩረምት እንዳልኳቸው ኩረምቱ በጣም በጉጉት እየተጠበቀ በሁሉም አቅጣጫ ያሉ በጦር መሳሪያ የሚንቆሳቀስ ሃይሎች በሙሉ ኩረምቱን እጅግ በጣም በከፍተኛ ጉጉት እየተጠበቀ ነው። ይሄ ተናበው የሚያደርጉት ሳይሆን፣ ሁሉም በራሳቸው እቅድ ነው። ይሄን የሚያደርጉበት ምክንያት ኩረምቶ ዳጥ ነው፣ ጭቃ ነው፣ ዝናብ ነው፣ ዶመና ነው በዚህ ደሞና ለኛ ለጦርነት ለምንፈልገው ጦርነት ይመቸናል የሚል ቅድ ስላለ ክረምቱ እየተጠበቀ ነው ያለው። ህዋሃት ደግሞ እንደምታውቁት በተለይ በህዋሃት በኩል ለክረምት ልዩ ፍቅር ነው ያለው። ልዩ ፍቅር ምክንያቱም ጦርነት እንደምታውቁት በክረምት ታንኮች፣ ሞድፎች እንደልብ አይንቀሳቀሱም። እግረኛ ብቻ ያው ጭቃውን እያሸ ይወጣል። ስለዚህ በዚህ ምናልባት በአየር ላይ የሚንቀሳቀሱ ጀቶች፣ ሌሎች ድሮኖችም እንደልበ ላይሰሩ ይችላሉ። ስለዚህ እንደ ልብ በሚፈለገው ኤፊሸንሲ ላይሰሩ ይችላሉ። ይሄ ጊዜ ደግሞ ለእኛ በጣም ምቹ ነው በሚል ክረምቱ እየተጠበቀ ነው ያለው። ዝግጅቱ በሙሉ አልቀዋል። አሁን እየተሰራ ያለው ምንድነው? የማወጭ አበር የማወናበድ የማምታታት ስራ ነው የሚሰራው። ማንም ህዝብ ራሱን እንዳይኮላከል በሚዲያ ዘመቻ እንዳይንቀሳቀስ፣ አይ እኛ ከመንግስት ጋር እየሰራን ነው፣ እኛ ከኤርትራ ጋር እየሰራን ነው። እኛ በእርግጥ አሁን ጦርነት እንዳልኳችሁ ከባድ ነው ለህዋት ከባድ ነው እንዳልካቸው። ነገር ግን በቢሊዮኖች የሚቆጠር ገንዘብ ከባንክ ቤት ወጥቶ በየጫካ እንዲቀመጥ ተደርጓል። አለ የተባለ መሳሪያዎች ሁሉ በታጣቂዎች ውስጥ እንዲገባ ተደርጓል። ምሽጎች፣ በጣም ትልልቅ የሚባሉ ምሽጎች በተለያዩ ቦታዎች ላይ ተሰርተዋል። ይህ ሁሉ ለጦርነት የተዘጋጀ ናቸው እና ይህንን የማዘናጋት ስራ ለመስራት ነው። አሁን ዋናው ትልቁ ነገር በኤርትራ በኩልም ይሁን በአማራ ክልልም ይሁን በአፋርም ይሁን በፌዴራል መንግስትም ቢሆን እንዴት አዘናግተን ጦርነትን እንጀምር እንጂ የማይቆር ነው አንዱ ልማድ የሰው ልጅ ደም ማፍሰሳቸን ውጊያቸውን አይተው፣ ግን በቤት በኩል የትኛው አካል ነው የተዘናጋው? በድርድር ሰበብ ኤርትራ ነው የምናዘናጋው፣ በድርድር የአማራን መንግስት የአማራ ክልላዊ መንግስት ነው የምናዘናጋው፣ በውይይት ሰበብ የፌዴራል መንግስት ነው የምናዘናጋው፣ እንዴት ነው የሚለው ነው እንጂ በአብዛኛው ይሄ ጉዳይ ምንድን ነው ታጥቦ የተቆሸረ ነው ቢባል ያበቃለት ጉዳይ ኤክስፖርት ስታንዳርድ የሆነ ጥራትን እየጠበቀው ጦርነት ህወሀት አዘጋጅቶ አቅዶ ለሊትና ቀን ሀሳቡን አመላልሰው የጨረሰው ጉዳይ ነው እየተጠበቀ ያለው እንግዲህ፣ እንዳልኳቸው ኩረምት ነው ክረምት። ለነሱ ውንብድናና ጦርነት የሚመች በመሆኑ ከዛ አንጻር በማሰብ ነው ጊዜ ለመግዛት እየሞከሩ ያለት ይህ ሀሳብ ነው። ሲመቻችን ላይ ከአርገሽ የራርገው ዳቻ አለው ፒስ